ሞገስ ይቦቅቧቃ አንድ ነገር ሳይሰራ እንግዲህ ዝናን፣ ፈትቶታል ዝና ሽንት የመጣ ወንድ አይደለም ወይ? በወንድ ልጅ አምላክ፣ አንተ ወንድ ሆነህ እንዴት በወንድ ትጨክናለህ? እባክህን፣ ልፈነዳ ነው፣ ልሞት ነው፣ ልለቀው ነው ሱሬ ላይ ልብሴ ላይ እባክህን ፍታኝ እያለ ሲማፀን ሲማፀን፣ ሞገስ ቅዘናሙ ፈሪው ደግሞ ማለት ነው ፈታው እግሩን። ዳጣ ደግሞ ኧረ እባክህን መድብ ልምጣ፣ ኧረ እባክህን አትፍተው፣ እባክህን ተረጋጋ ብላ ብትለው አይሆንም። እሱ ደግሞ ይለምነዋል፣ ዝና ሞገስ ወንድ አይደለም ወይ? እንዴት በወንድ ትጨክናለ? እኔ ሽንቴ ልለቀው ነው፣ ላይ ላይ እባክን፣ ፍታይ ብሎ ሲለው፣ ሊፈተው እጁ ይንቀጠቀጣል ሞገስ ይንቀጠቀጣል። እኔ ከዛ ዳጣ ደግሞ አትፍታው፣ እባክህን፣ ይመታናል፣ ይጨርሰናል፣ ሁላችንም ይጠፋብናል፣ ጭራሽ በኋላ መድብል ከመጣ ከአንተ ጋ ነው ፀው ብላ ትላለች። ከዛ ሞገስ ደግሞ እግሩን እኮ ነው ፈተው፣ እጁን አልፈተው ረባ እግሩን፣ ዋናው የሚራመደው በእግሩ ስለሆነ ወንበሩን እንደዚህም ወደዛ ሙኒጥ ወደዚህ ሙኒጥ አድርጎ ወንበሩን ራሱ እኮ መስመር ሁሉ ይችላል በቴስታ በግሩ እያለች ስትል ከዛ ህዝና እንደዛ ሊፈተው ሲል ሞገስ ሽንቱን ለቀቀው ለቀቀው ሱሪው ላይ ለቀቀው እንደታሰረ ከዛ ሞገስ ፈተው እግሩን ሲፈተው መናቴ ሞገስን በካልጇል አንዴ በግሩ ከዛ ወረደና ዘጭ በቃ ሞገስ ተመታ ይሄ አቅመቢስ ዳጣ ትልቅ ብረት ይዛ እንዳትጠቀኝ ምናምን እያለች ትጎርራለች። ከዛ መድብል እና እንትና የፍራታ ተገናኙ፣ ማህሌት ተገናኙና እንግዲህ ተቀጣጥረው ነው ለምን ፈለገኝ አለችው ማህሌት። ሰላምታ ምናምን እንኳን አታስቀድሚም አላትኝ። አይ እሱን ተውና ስለ ሰላምታው ይቆይ፣ ለምን ፈልገኝ ነው? እዚህ የተቀጣጠርንስ ለምንድን ነው? በሰላም ነው አለችው፣ ጀንተል ብላ ማለት ነው ማለት አዎ እኔ እኮ የፍርሃታ ስልኳ ማይሰራም ምን ሁኗት ነው በሰላም ነው ወይ ለምን ጠፋች ደግሞ የሆነ ነገር ሆና እንዳይሁን ብዬ ነው አስቤ ነው ብሎ ሲላተኝ አስበህላት ነው ብታስብላትማ ኑሮ የፍርሃታ ሰሞኑን ጠፍታለች ስልኳ ማይሰራም እና በሰላም ነው ወይ እኔ በጣም ተጨነኩኝ ምን ሁኗት ነው ምን አጋጥማት ነው ብዬ ነው እኔ አንቺን እንዳገኘሽ የፈለግኩት እና እንደት ነግሪን ብዬ ነው ሲላተኝ አሁን ነው እንደ እሷ ደህንነት የታየህ መጀመሪያውንስ ለምን ዝናና አሳልፋ ለአንተ እንደሰጠች ለምን እሱን አታስብም? ብላለችው እና ለነገሩ ከሷ ጋር የሆነ ግንኙነት ሪልሽፕ እንዳላችሁ እኮ አውቃለሁ። ማላቅ መስሎ ነው በሌራስ ጉዳይ ብለው እንዳትከተለኝ ብለው ጥለው ሄደች ማለት ነው። መድብልን ማለት ማለት። ወይኔ ወይኔ መድብል፣ እችን ሰይጣን ወንድሜ ያገብቷት የከረመ እያለ ተናደደም። እስ፣ ከዛ እሷም ሄደች። ከዛ ማን ይመጣልኝ? የድሮ እስረኝ ከእስር ቤት የሚተዋወቁት አንድ ድሩዬ ነገር ጓደኛ አገኘ መድብል። ከዛ ከሱ ጋር ሰላም ተባባሉ። ቤተሰብ ሰላም ናቸው ወይ? እናት አባት፣ አንድ ቀን መጥቻ ያቸዋለው የሆነ ይሄ ይሳካልኝ፣ እና የጀመርኩት ነገር አለ፣ እሱን ከጨረስኩ በኋላ ቤተሰብ መጥቻ ያለውኝ፣ እሺ ምናምን አለ እና ከዛ ተነጋገሩ። ያው ደጉስ ያለ ነገር ያው ብር ይሰጣል ምናምን እና እርዳኝ ባክን አግዘኝ፣ ግን ለምድን የጠፋ ብሎ ስለው፣ አይ ትንሽ መደበቅ ድብቅ ማለት ስላለብኝ እረፍት ማረፍ ስላለብኝ ነው፣ ምናምን አለውና በቃ ከሁን በኋላ ስራዬን እሰራለሁ፣ ምን ልታዘዛለው፣ በቃ እምትታዘዘው ተነጋገሩበት ውስጥ ማለት ነው። ያው ምሳሌ እንደጠፋች ምናምን ተነጋገሩ። ከዛ በኋላ ይሄ ከመድብል ጋር የተነጋገረው ልጅ ከማን ጋር ይገናኛል? ከማሌት ጋር እንግዲህ፣ የማሌት የድሮ ጋርዷ ነው ተላላኪ ነገር ማለት ነው። የድሮ ለካ ከሞገስ ጋር እንደሚግባባች ደግሞ ማሌት አታውቅም። ከዛ ማሌት ጋር ተገናኙና የሆነ ካፌ አካባቢ እሺ፣ ለምንድን ነው የጠፋው ግን? አይ ትንሽ ማረፍ ስላለብኝ ነው የጠፋውት አሁን ግን በቃ ወደ ስራዬ ሙሉ ለሙሉ ተመልሻለሁ ይላታል። እሺ፣ ምን ልታዘዝ? ምን አዲስ ነገር አለ ብሎ ሲጠይቃት፣ አሁንማ እናቴ፣ ደጎስ ያለ ስራ፣ በጣም አመርቂ ስራ ነው እየተገኘው። እሱ ደግሞ እኔ ጋ የሚሰሩት ሰዎች ብር ያላቸው ታዋቂዎች፣ ዝነኞች፣ በቃ በቃ ምን ልበልህ፣ ሁሉ ነገር በሽበሽ ነው ላ እንግዲህ፣ ጎሬ ትሞላለች፣ ችግር የለም አለ ምንድን ነው የምታዘዘው የምትታዘዘው? ማ መድብልን መግደል ነው አለች። መድብልማ ማ የብሩክ ወንድም፣ የት ነው ያለው? ያው ወቤቱ ነው፣ የት ይኖራልኝ? ዝናን ስለያዘው እሱን እንትን እንድትል ነው እሽ። የፍራታስ የፍራታማ ታግታ ነው ያለች። በእነሱ ምክንያትስ? ኦኬ እሽ። አሁን እሱ ሰውየ እኮ አደገኛ ነው ይላታለኝ። እሱ ነው አውቃለሁ፣ ግን የምችል ከሆነ ነው ብላለችው አይ መድብል እንኳን እንጃ፣ ብቻ እስኪ እንሞክራለን። ለማንኛውም ምን በምን ምክንያት ነው የእሱ ልጅ የእኛ አግተናታል ምሳሌን? ትለዋለች። ኦኬ፣ የእኛን ደግሞ ዝናን እሱ አግቶታል ብላ ስትለው፣ እሺ፣ እንግዲያውስ ፈቃደኛ ነሽ? ምሳሌን ታሳይኛለች። ምሳሌ ያለችበት ልያት፣ ምሳሌን መጀመሪያ እዚ ያለችበት ልያት፣ ና እሷን አያታለ አለ። እዛ በኋላ አይቼ ምናምኑ ቦታውን እሷን ማይቸ ወጣና ከዛ በኋላ እንትናን ማግኘት ልጅን የሆነ ቦታ ግን አይቻታለሁ ብዬ ምክንያት ፈጥሬ ለመድብል ነግረውና መድብል ደግሞ ካለበት ቦታ ሲነግረኝ እሱን ደግሞ ዝናን ልየው ብዬ ምክንያት ፈጥሬ ዝና ና ያለሁ። አቤት ግን ብስለቱ። ከዛ የዝናን ቦታ ካየው በኋላ እኔ ላንች ነግርሻለሁ። አይመስልሽም እንደዛ አይሻልም ብሎ ሲላተኝ አይ ግን ምሳሌ ያለችበትን አላውቅም አለች ፈርታ። እንደገና እንዴ አውቃለሁ ብለሽ እንዴት ነው አላውቅም ብትይኝ? እንግዲህ ውስጥ ይኸው በቃ አልሰራም አላተኝ። እኔን አታምኝኝም? አይ ማምንማ ምን አለው። ግን ለመጀመሪያ መጀመሪያ ለካሊብ ልደውልለት አለች። እዛ ደወለች። ይሁን ችግር የለም አለ። ቢያት በአያት የትም አታመልጥም ሲጀምራል እና ከዛ በኋላ ተስማማች። ወሰደችው። አያተኝ ምሳሌን ሄደ ቀስ ብሎ ሹክ አላተኝ በጆሯ ለምሳሌ ማለት ነው መድብል ካልያገናኘሽ ነው እንዳትፈሪሽ ልወስድሽ ነው፣ ስላተኝ ሳቅ አለች ምሳሌ። ከዛ በኋላ ምን እያልክ ነው አለ ጠባቂው። ምንም አላልኩ አለ እና እንደ በውቅሳ እንደ በጥፊ ስለው ተዘረረ መሬት ላይ። ከዛ ምሳሌን ይዟት ሮጠ ማለት ነው። ኤፍራታ ደግሞ እባክሽን እህት ያደኝኝ፣ እባክሽን፣ እባክሽን የዛሬን በቃ የዛሬን አደኝኝ አለች። ከዛ በኋላ እንዴ እሺ መድብል እና እኔ ተገናኝተን ነበረ አይቀድም ስለዚህ ኤፍራታ ምኑ ናት ነው ስልኳስ? የማይሰራ በሰላም ነው ብሎ አለኝ። እኔ ጥየው ነው የሄድኩኝ። ስለዚህ አሁን ትወጫለሽ። ለአራት ሰዓት ተፈቀደላት። ኤፍራታ ያው እንግዲህ በባለፈው ፓርት ታግታ ነበረ አሁን ደግሞ እየተለማመጠች ትገኛለች እባክሽን እህቴ አድኝኝ እዚህ እስር ቤት አስወጭኝ ካሁን በኋላ ምንም አይነት ነገር አልሰራም ምንም አይነት ጥፋትም አላጠፋም ብላ ስትላት ኧረ እባክሽ ምን ዋስትና አለኝና ነው አንቺ እንደሆነ ብትመከሪም አትሰሚም የልቁን ስኔ እና መድብል ቅድም ተገናኝተን ነበርና ምንት ኤፍራታ የጠፋችው ለምንድን ስነ ስልኳን የዘጋችው? ለምንድን ነው የማይሰራው ስልኳ? ብሎ ተጨናንቆ መጥቶ ነበር ወዳጅሽ ትላታለች። ኧረ እባክሽ መጥቶ ነበር አግኝተሽው ነበር? አዎ እባካችሁን ልቀቁኝ ልቀቁኝ፣ በቃ ልቀቁኝ አለች። የምትለቀቂው ውልሽ በአራት ሰዓት ውስጥ መድብል ጋር ትገናኛለሽ። መድብል ጋር ከተገናኝሽ በኋላ ዝና ያለበትን አሳየን ትዋለሽ። ከዛ በኋላ ካሳየሽ በኋላ አንቺ ለኛ ትጠቁሚናለሽ አላት። አሏተኝ። እሺ አለች ተለቀቀች። መድብል ጋር ደወለች። ሄሎ አለ እንደ ፍርሃት ምን ሆነሽ ነው የጠፋሽ? የሆነ ቦታ ተደብቄ ነው እየተከታተሉኝ ስለሆነ ተደብቄ ነው። እና እባክህን የት እንዳለህ አንተን ማወቅ ፈልጋለሁ፣ እንገናኝ አለችው። እሺ ግን በሰላም ነው? ምን ሆነሽ ነው የጠፋሽ? ምናምን አይ ስልጌ ስለተጠለፈ እነዚህ የሚሰልሉ ሰዎች ስልጌ ስለጠለፉ በቃ እንገናኝ ብያለው፣ እንገናኝ አለችው። ዘጋችበት ቺማ ወጥመድ ውስጥ ናት አለ። እሱ ነቃ። ቶሎ ብሎ እንደሚያዝ ያውቃላ አሁን አይሄድም። እንግዲህ እንግዲህ በሀያ አራት ሰዓት ውስጥ ዝና ያለበትን አጣርተሽ ካልመጣሽ ዙሮች ተታሰራለች ተብላለች። የፍርሃታ ሄደች። ፏብት ንብላ ገሎ ምናምን ሸውሯን ወሳስዳ ብጃሟን ቀይራ አምር ብሎባት እሷና ምሳሌ

ዝና አመልጧለኝ ምሳሌን ይዟት ያ ልጁ ወጧል እንግዲህ ግን ምሳሌን ይዟት ሲወጣ ሁለት ልጆች ፊትለፊት ላይ አጋጥመውታል ሞገስና ሉላ እንግዲህ ቁጭ ብለው አልካቸው ላይ ሞጌ ስልክ ጠራ ይላ ትለዋለች ማን ነው ብሎ ሲል ጠበቃ ነዋ የሚለው ኦኬ አዛ አዋራው እንዴት ነው መቼ ነው የሚያልቀው አይዞ ይሄ ቤት በቃ የሁሉ ንብረት ከተመለሰልኝ ብዙ እኮ ነው ታገኛለህና እባክህን እርዳኝ ተልተሎ ለመጨረስ መክር ይለዋል። እንግዲህ ጠበቃ ነው። ከዛ በኋላ ነገ መምጣት ትችላለን ብሎ ስለ አዎ፣ ስንት ሰዓት ችግር። በቃ ያተመለሰልን ማለት እኮ በቃ የሌለ ኑሮ ነው የምንኖረው። የሀብታም ልጅ እንደዛ ትንደላቀሽ ምንም ችግር የለም። ዋናው ነው ትላለች። ከዛ ሲል ሞገስ አለች ነች ጭራሩ ቆርቆሮ ከዛ ወይዬ ይላታለች እኔ እወዳለሁ እዛ ደስ አለው እና ተመልሶ መጡ ስማት ሄደ ይህ ጉረኛ ሄደና እንግዲህ መድብ ልናገኘ መድብ ልናገኝ ተሳል ነው እንግዲህ ኤፍራት የደወለችለት ለመድብል የትነ ማግኘት ተፈልጋለው አንተን ብላ ስትለው የት ነው የምታገኝ በቃ ስልኬ ስለተጠለፈ ስለጠለፉት ብዙ ማውራት አልችልም እንገናኝ ብለው እዛ በኋላ ማ ወጥመድ ሁለተኛ ወጥመድ ናት እያለ ነቄ ብሏል መድብል እንግዲህ ስክር ብሎ የመጨረሻ ሰክሮ፣ ቅድስቴ እንግዲህ በባለፈው ፓርት ቅድስት ምሳሌ ትመጣለች ተብላ ቡናውን አቀራርባ በቃ እራት ሁሉ ሰራርታ በየ አይነት ምናምን ፏ ትናድርጋ ቤቱን ነበር የጠበቀችው መድብል ምሳሌን ይዟት ይመጣል ብላ። ከዛ በኋላ ይዟት ሳይመጣ ስለቀረ በጣም ተናዳ ክፍት ብሎ ቁርምድ ብላ ተኝታ ነበረ። ከዛ መጣ ሰክሮ እየተንገዳገደ፣ ይቅርታ አድርግልኝ ቅድስትዬ፣ ምሳሌን አመጣልሻለሁ የስለዋሾች እንደዛ ተዘጋጅተሽ በቃ ሳትመጣ ስትቀር፣ እኔ እኔ ወንድ ነኝ ወይ? እኔ በጣም በራሴ አፍሬያለሁ። በጣም ይቅርታ ቅድስትዬ፣ ይዤልሽ ይመጣሉ ብዬ ነበረ የወጣሁት ግን ደግሞ አላሳካሁትም። ምን ላባቴ ላድርግ? ታገልኩ፣ ደከምኩ፣ ለወንድሜ ደከምኩ፣ ለእሷም ደከምኩ፣ አቃተኝ፣ ደከመኝ፣ አጋዥ አጣሁት፣ ብቻዬን ሆንኩ። ግን እውነቱን ነው አሳዘነኝ፣ እውነት በጣም ደክሟል፣ በጣም ለፍቷል። ሞገስ ይሄ ጥቅመኛ ለራሱ ሲል ነው ይሄ። በቃ እንደሆነ እዛ ድራማ ውስጥ እንደሆን ይቅርታና ዳጣና መድብል ባይኖረው ደስ ይላል። ዳጣና ሞገስ ባይኖሩ ቢወጡ እነሱ ምንም ምንም ያደርስማ። ለማንኛውም ድራማውም ተዛዝቷል፣ ተሎ በተቋጨ እና መጨረሻ ላይ እንግዲህ ያለቀው ምሳሌ ይዘዋት ሊወጣ ሲሉ ሌላ ሰው ፊት ለፊት ሲያጋጥማቸው ሰዎች እነማን ናቸው? እንግዲህ ምሳሌ እንደ እውነት ወደ ቤት ትመለስ ይሆን? ሆንስ ድጋሚ ወደዛ ወደ እስር ቤት ትወረወር ይሆን አይታወቅም።